ሰላም ውድ የዩቱብ ቻናል ቤተሰቦቼ እንዴት ናችሁ? እኔ ጋ እግዚአብሔር መስገን እንኳን ወደ መልካም ቲዩብ ቻናል በሰላም መጣችሁ፣ እያልኩኝ እንግዲህ ዛሬ መልካም ማነች፣ እንዴት ነች የሚለው በደንብ አስተዋውቃቸዋለሁ። በመጀመሪያ ለማታውቁኝ መልካም እባላለሁኝ፣ ለምታውቁኝ የዩቲዩብ ቻናል ቤተሰቦቼ ደግሞ እንኳን ደህና መጣችሁ። ዩቱብ ላይ ቪዲዮ ከለቀኩኝ ትንሽ ቆይቻለሁ። ምናልባትም ከፋሲጋ በፊት ሮመዳን አካባቢ የለቀኩ ነው። አንዳንድ በስራ አለመመቻቸት ምክንያት ቪዲዮ መልቀቅ አቆሜያለሁ። ዛሬ ግን በአዲስ መጥቻለሁኝ እውነት ለመናገር የፋሲጋ ቪዲዮ አልሰራሁም። በዚሁ አጋጣሚ እንኳን አደረሳችሁ። ምንድን ነው የሚባለው ውሻ ከሄደ ጅውጭ ሆኖ የሚሆነው እና ነገር ግን ምክንያት ስላለኝ ነው። ፋሲጋን እንደዚህ ባለ በጣም ቆንጆ ልብስ አሰርቼ ከጓደኞቼ ጋር ቆንጆ አድርጌ ለማሳለፍ እንዲሁም ደግሞ ቢሮም ለመስራት አስቤ ነበረ። ያው አንዳንድ ጊዜ ነገሮች እንዳሰባችኋቸው አይሄዱም። የፋሲጋ ቀን ጊዜ ታመሜ ነበረ። የታመምኩትም ደግሞ በምን በምክንያት ነው? እሱም ሊጠቅማችሁ ስለሚችል አንዳንድ ልጆች እነግራችኋለሁኝ። እንግዲህ ፋሲጋን እንደ ማንኛቸውም ሰው ልብስ አሰርተን ፏ ብለን ዝንጥ ብለን ከጓደኞች ጋር ለማሳለፍ በመጀመሪያ ወደ ጸጉር ቤት ሄድኩኝ። ጸጉርን እንደምታዩት ታኩስ ልሰራ እና ያው እኛ ማዳቤት የምሰራሉ ስለማይመቸን ወይም ደግሞ ሁለተኛ ቀን ፈቃድ መጠየቅ ስለሚከብደን የለት ለት ነው ወደ ጸጉር ቤት የምንሄደው እና ጸጉር ቤት ሄጄ ጸጉሬን ተሰርቼ ከዛ ወደ ጓደኞቼ ሄጄ ከጓደኞቼ ጋር ምግብ ቤት ኢትዮጵያ ምግብ ቤት ሂደን በላን ማለት ነው። መጀመሪያ እዛ ከመሄዳችን በፊት ያው እንደምታውቁት የበዓል ቀን ውዥብ ውዥብ ስለሆነ ጊዜ አይኖርም እና ቡና ጠጣሁ በባዶ ሆዴ ማለት ነው። ከዛ በባዶ ሆዴ ቡና ጠጣሁ። ምግብ ቤት ሄድን። ምግብ ቤት ስንሄድ ደግሞ ምናልባት ስለሚጠቅማችሁ ነው ቤተሰብ የምነግራችሁ፣ በተለይ እንደኔ አይነት ልጆች ማለት ነው እና ምግብ ቤት ሄደን ያው እንደምታውቁት ጓደኛ ትጠብቃላችሁ ምናምን፣ እና ጓደኞቻችንን እዛ ቁጭ ብለን ስንጠብቃቸው የራቤ መጠን በጣም በጣም በጣም እየጨመረ ሄደ ማለት ነው። ስለዚህ ያው ሰው ቀጥረን ደግሞ አንበለም ቁጭ ብለን መጠበቅ ጀመረን። ጓደኞቻችን መጡ፣ ምግብ አዘዝን። ያው የበዓል ምግብ እንደምታውቁት የሚታዘዘው ዶሮ ምናምን ምናምን ነው። እኔ ብዙም እንደዚህ አይነት ነገር ዶሮ ስጋ ምናምን ብዙ ሞድ ልጅ አይደለሁም፣ በተፈጥሮ አልወድም፣ ግን ያው ከጓደኞች ጋር ሲሆን እበላለውኝ። ከዛ ልክ ምግቡን በላ ነው እውነት እውነት ለመናገር ምግቡን እንደጠበቅ ነው አላገኘ ነውም ያው የበዓል ቀን ስለሆነ በጣም ብዙም ሰው ስለሚበዛ ሊሆን ይችላል፣ አላቅም። ብቻ ግን ምግቡን ስለራበን በዚህም በዛም ብለን በላን ማለት ነው። እና ከበላን በኋላ ልክ ምግቡን በልተን ከጨረስነው በኋላ አስባችሁታል? በመጀመሪያ ቡና ጣጥቻለውኝ የጠጣሁት ቡና ይሁን ምን ይሁን አላውቅም፣ ሆዴ እንደ ጉድ ተነፋ ማለት ነው። በቃ ሆዴ እየተነፋ እየተነፋ ሄደ ማለት ነው። ከዚህ ምንድን ነው ማለቴ ወደ በጣም ውጥጥር አደረገኝ። ከዛ ከምግብ ቤት ተነስተን ወደ ጓደኞች ቤት ሄድን። ከዛ በኋላ ልነግራችሁ አልችልም፣ ነፍስ ውጪ ነፍስ ግቢ፣ በጣም ነው የሚያስታውከኝ ያለ ማቋረጥ ከቀኑ ስምንት ሰዓት የጀመርኩኝ እስከ ማታ አራት ሰዓት ድረስ እያስታወከኝ ነበር። እኔ ምግብ ብዙ ጊዜ ስበላ ካልተስማማኝ አንዴ ይወጣልኛል በቃ ገላገላሉኝ። ካልተስማማኝ እንደዛ ነው። የዛን ቀን ግን ለየት የሚያደርገው ያለማቋረር፣ ነበረ ሲያስታውከኝ የነበረውና የሚገርማችሁ ነገር እኔ በባዶ ሆዴ ስለበላሁት በጣም ባሰብኝ እንጂ አብረውኝ ያሉትም ሁለት ጓደኞቼ እነሱም በተመሳሳይ ታመዋል። አላስታወካቸውም ነገር ግን ልባቸው በጣም አሟቸዋል። ምንም ሰላም የለንም በአጠቃላይ። እና ዛሬ ልላችሁ የመጣሁት በመጀመሪያ የበዓል ቀን ምግብ ከመብላታችሁ በፊት ቀለል ቀለል ያለ ምግብ፣ በተለይ ደግሞ የጾማችሁ እኔ እዛን ቀን አልጾምኩም፣ ግን የሚጾሙ ልጆችም በጣም ብዙ ልጆች ታመው እንደነበረ ዘውም ምግብ ቤትም ከዛም ውጭም ሰምቻለሁኝ እና በተለይ እዚህ ሀገር ለምንኖር ወይ የት ኩዌት ለምንኖር ማለት ነው እና በመጀመሪያ ነገር ከምግብ ቤት ሄደን ጓደኞቻችንን ከመጠበቃችን በፊት ቤታችን ለምን ሰዓቱ ጥንቅር አይልም? ለምን ሰዓቱ እርፍድ አይልም? የሆነ ቀለል ያለ ምግብ በልተን መሄድ ለምን እንዳንታመም፣ ወይም ደግሞ ቁጭ ብለን ስንጠብቅ በጣም ስለምንራብ በጣም ስለምንጎዳ ማለት ነው። የእኔን ልጨርስላችሁ፣ እኔ ከምሽቱ እስከ አራት ሰዓት ድረስ እንደዘው አይነ ፍጥጥ ጥርስ ግጥጥ። ይኸው እንግዲህ እንደምታዩት ይህንን የመሰለ ልብስ አሰፍቼ አሰርቼ ከጓደኞቼ ጋር ሳልደሳበት ምንም ነገር ሳላደርግበት ማታ አራት ሰዓት ሆነ ማለት ነው። ምንም መፍትሄ የለም። ምንም ነገር ባደርግም ልቤ ልሻለኝ አልቻለም። ስለዚህ ሐኪም ቤት ነበር ለሰዎች ደውዬ ወደ ሐኪም ቤት እንዲወስዱኝ ያደረግኩ ማታ ከምሽቱ አምስት ሰዓት ምናምን ሐኪም ቤት ነበርኩ። ሐኪም ቤት ስሄድ ምግቡ እዚህ ላይ እንትን ያለው እንዲበተንልኝ የተለያዩ መድኃኒቶች የሚጠጡ ወይም እንደዚሁም ደግሞ መድኃኒቶች ተሰጠኝ። ያንን መድኃኒት እ ወደ ቤት ሄድኩ። ካልተሻለሽ ነገና መልሰሽ መርፌ ምናምን ይታዘዝልሻል ወይም ደግሞ ወደ ሌላ ነገር እንትን እንዳይልብሽ ምናምን ተባልኩ። ብቻ ግን እግዚአብሔር ይመስገን፣ እኔ የዛን ቀን ብቻ ነው መድኃኒቱን ራሱ የወሰድኩት። ነገር ግን በጣም በጣም የዛን ቀን ብቻ ሳይሆን እስከ ሁለተኛው እስከ ሶስተኛው ቀን ዝብ ብዬ እኔ እንደዛ በህይወቴ ታምሜ አላውቅም ምንድን ነው ችግሩ? ማለት ችግሩ የኔ ቡና መጀመሪያ መጠጣቴ ነው ወይስ ደግሞ ምንድን ነው? እኔ ራሴ ግራ ገብቶኛል። እኔ ብቻ ሳልሆንም ጓደኞችም በጣም ታመው ነበር እስከ ሁለተኛና እስከ ሶስተኛ ቀን ድረስ እና ምክንያቱም ምን እንደሆነ ይሄ ነው ያ ነው ማለት አልችልም። ያው አንዳንዴ በበዓል እንደዚህ አይነት ነገሮች ይገጥማሉ። ነገር ግን እኔ አሁን ብጠይቁኝ እውነት ከዚህ በኋላ ውጭ ምግብ በላለሁ አላውቅም ማለት እኔ እንጃ፣ እኔ በጣም ነው የሚከብደኝ። እኔ በፊትም እንደሆነኝ በፊትም ያን ያህል እንትን አይደለም ውጭ ምግብ ለመብላት፣ ግን አሁን ደግሞ የበለጠ ነው የተዘጋሁት እና ምናልባትም የኔ ስህተት ሊሆን ይችላል፣ አላቅም ያ ነገር እንደዚያ የተፈጠረበት ነገር። ግን ብዙዎቻችሁ ልጆች እንደታመማችሁ፣ ቤትም ያከበሩ ልጆች እንደታመሙ ምናምን ነው የሰማሁት። በተለይ ደግሞ በከስተመሮች መልኩ የሚመጣልኝ እና ስለዚህ ልላችሁ የወደድኩት በዚህ ቪዲዮ ምግብ ቤት ሄዳችሁ ምግብ ከመብላታችሁ በፊት ወይም ደግሞ የሆነ ነገር ከመጠጣታችሁ በፊት ቤታችሁ ቀለል ያለ ምግብ በልታችሁ ሂዱ። በተለይ ደግሞ በስደት ዓለሙ ያለን ልጆች በጣም እንጎዳለን። በተለይ ደግሞ ማዳም ቤት የምንሰራ ስራ ስራ ስራ ስንል ራሳችንን በጣም እንጎዳለን እና ከዛ ወደ ውስጣችን የሚመጣው ሊጎዳን ይችላል። ምግብ በተፈጥሮ ምንም ነገር ሊጎዳ አይችልም። ምናልባት ወይ ተሰርቶ ያደረ ምግብ ተሰርቶ የቆየ ምግብ ምን እንደሆነ አላቅም እንደዚህ ነው ልላችሁ አልችልም። ብቻ ግን ሁልጊዜም ምግብ ከውጭ አዛችሁ ስትበሉ በመጀመሪያ የራሳችሁን ምግብ ወይም ደግሞ ቀለል ያለ ምግብ ቤትም ቢሆን ባይዘዌ በዓል ቀን ይሄ ምንድን ነው? ዘይት የበዛበት ቂቤ የበዛበት ዶሮ ከባድ ምግብ ስለሚሆን ለብዙ ሰው አይስማማም። ግን እንደዛ ከማድረጋችሁ በፊት ቀለል ቀለል ያለ ምግብ በልታችሁ ሂዱ። ይህ የእኔ መልእክት ነው። እኔ የተቀጣሁትን ሁለተኛ እኔ በህይወት እንደዛ በበዓል ቀን ታምሜ አላውቅም። ወደፊትም የምታመም አይመስለኝም። ሰው ለምደሞ አልታመመው ቤት በልቼ ነው የሚሄደው። ውጭ ገና ምግብ አልጠብቅም። ለምን የበዓል ቀን እንግዲህ አስባችሁታል፣ በጣም ከጓደኞቻችሁ ጋር ወታችሁ ተደስታችሁ ምናምን ለመግባት ነው የምትሄዱትና። ነገር ግን በተቃራኒ ሲሆን ደግሞ ለአንድ ቀን ብቻ ሳይሆን እስከ ሶስተኛ ቀን ድብን አድርጌ ታምሚ እኔ። ይሄ በቃ ለእኔ ታምር ነው የሆነብኝ። ወላና ለማንኛቸውም በዚህ ቪዲዮ ማለት የፈለግኩት እህቶቼ፣ በተለይ በሰው ሀገር የምሰሩ በማዳም ቤት እንደኔ የምሰሩ በጣም ራሳችሁን ጠብቁ። እንግዲህ ያው የፋሲጋ ወር ስለነበረ የሱ የበዓል ገበኤም ስለነበረ ገበኤ ላይ በጣም ከማዳም ስራ ጋር እየሰራው ስለሆነ በጣም ስራ በዝቶብኝም ሊሆን ይችላል። በጣም ቶሎ አልድን ያልኩትን የምን እንደሆነ መንስኤው አልገባኝም እና ብቻ ግን እግዚአብሔር ይመስገን። ዛሬ እንግዲህ ልብሴን ለብሼ፣ ለምን እነሱ ባያዩኝ፣ ለምን ሰው ባያዩኝ፣ የኢትዮጵያ በህዝብ ማየት አለበት ብዬ ለብሼ መጥቻለሁኝ። እንደዚህ አይነት ልብስ ማሰራት ለምትፈልጉ ሰዎች ከኋላ ልዘጋ ብሎኝ ነው። እንደዚህ አይነት ልብስ ማሰራት የምትፈልጉ በዚሁ አጋጣሚ አዲስ አበባ ማሰራት ይችላለ፣ ስልክ ቁጥር አስቀምጥላቸዋለሁ እና መልእክቴ ደርሷችኋል ብዬ አስባለሁ። እንኳን አደረሳችሁም በዚሁ ብያለሁ። ስለዚህ ሰብስክራይብ ላይክም ማድረግ እንዳትረሱ። ከዚህ በኋላ በተለያዩ ቪዲዮዎች እመጣለሁ፣ አልጠፋም። ልብስ ማዘዝ የምትፈልጉ ማበረታታት የምትፈልጉ ቤተሰቦች ካላችሁ ስልክ ቁጥር አስቀምጥላቸዋለሁ። ውድ ቤተሰቦቼ ስለነበረን ቆይታ አመሰግናለሁ። መልካም ጊዜ